ያልተረዱት ነገር ፋኖን ማጥፋትም ሆነ መጨፍጨፍ አይቻልም የአማራን ህዝብ እናጥፋ ካልተባለ በስተቀር ፋኖ ማለት ባህሪው ያ ነው ትምክህተኛ ነፍጠኛ ያልተባለ ያልተሰጠው ስም የለም ከሰማይ በታች አሁን ያ ቀርቶ ጽንፈኛ የሚል ቃል እሰማለሁ ሳይ ምንድን ነው እነማን ናቸው እነዚህ ጽንፈኛ ግብዳ ሰው ወይም ትልቅ እፈልጋሉ ሳይ ጋዜጠኞችና እነዚህ እንዳናሳላቸውን የሚገልጹ ናቸው። ፋኖ ማለት ምን ማለት ነው የሚለውን ማብራራት የግድ ይላል። ፋኖ ማለት ፋነነ ከሚለው ግስ የመጣ አሻፈረኝ፣ በቃኝ፣ አይሆንልኝም፣ አልገዛም፣ ጫና በዛብኝ ነው። ሌላ ምንም ትርጉም አይሰጠውም። ይሄ ነው ትርጉሙ። የፋኖ ባህሪው ማርኩ አይገልም፣ እጅ ሰጥቶም አይገልም። ከራሱ እየጎረሰ ይቀልባል። ይሄ የፋኖ ባህሪው ነው። ይሄ ፋኖ ባህሪ። አዝናለሁ። ብዙ ሲደገሱ የኖሩ ጉዳዮች አሉ። ተጠንስሰው ተደፍድፈው ተጠምቀው እየተጠጡ ነው። አሁን የፖለቲካው ሁኔታ እና ከባድ ነው። ከባድ ነው ማለት ይችላለሁ። በተለይም በዚህ መከረኛ ህዝብ ላይ እየተደገሰ ያለው ከዚህ በፊትም የገፋው መከራ ለእኔ ያሰቅቀኛል። አማራ የተባለ ህዝብ ለምን እንደሆነ ሊገባኝ አልቻለም። ይቺ ሀገር መከራዋ መቼ እንደሚያከትም አላውቅም። የሰማንያ አምስት ብሔረሰብ እናት ነች። ሰማንያ አምስት ብሔረሰብ ውስጥ አንዱ ብድግ ብሎ እኔ በላይ ነኝ፣ እኔ ልፍረጥ፣ እኔ ልፍለጥ ካለ መከራዋ ማክተሚያ የለውም። ወደ ቴክኖሎጂ ቀርቶ ገበሬው በሬ ጠምዶ አርሶ የዕለት ጉርሱን የሚያስታግስበት ደረጃ ላይ አይደርስም። እያየን ነው ያሳለፍነውንም ዘመን አሁንም እያየን ምን አደረገ ብለህ ስጠይቅ እንደ አንድ ገለል ብለህ ስታይ ወንጀሉ ሰው ሆኖ መፈጠሩ አስተሳሰቡ ከፍ ብሎ ልቆ መገኘቱ ነው ለእኔ አማራ እየሞተ ነው አገር ያቆየው። አሁንም እየሞተ ነው አገር እየጠበቀ ያለው። እየገደለ አይደለም እየሞተ ነው፣ እየሞተ ነው አገር ይዞ የቆየው። ወንጀሉ ይሄ ነው፣ ለእኔ እስከሚገባኝ ድረስ በአማራ አባት እንጂ አያት አይታወቅም። አያት አይታወቅም። የአማራ ልጆች አያት አያውቁም። በየጦር ሜዳው ሙተው አባትም አምሳ ዓመት የሞላው ካለ ጥሩ ነው፣ ብርቅ ነው። እኔ አያቶችን አላውቅም። ለምሳሌ የእናቴንም የአባቴንም አያቶች አላውቅም። የሴት አያቶችን ብቻ ነው የማውቅ። እናቴ በሶስት ዓመቷ አባቴ በሰባት ዓመቱ በጦር ሜዳ ላይ ወላጆቻቸውን አተዋል። ማደጎ ሆኖ በየአጎቶቻቸው በየአክስቶቻቸው ቤት ነው ያደጉ እናቴም አባቴም። ሰው ሁነህ ስትፈጠር እንደ ሰው ነው የምታስበው፣ ብሔር አታይም። የአማራው ትልቁ ችግር እኔን ጨምሮ ይሄ ነው ውጅንብር ውስጥ ነው። በተለይ በዚህ ሀያ ሰባት ዓመት ውስጥ ድርጅት እንኳ የለውም፣ ፓርቲ እንኳ የለውም። ሌሎቹ አራት አምስት ሲፈለፍሉ እሱ አንዱ እንኳን የለውም። መያድ ተብሎ ተመሰረተ በፕሮፌሰር አስራ አልቆየም። የአንዱ ፕሮግራሙን አይተው ከሆነ ሀገራዊ እንጂ የጎሳንትን አደለም። ሰብ ሆነ ስትፈጠር እንደ ሰው ነው የምታስብ። አማራ እንደ ሰው ነው የሚያስብ። ይሄ ኦሮሞ ነው፣ ይሄ ትግሬ ነው፣ የወላይታ ነው አያውቅበትም። የለውም ኢትዮጵያን ለማስተዳደር ተገቢው አስተሳሰብ ተገቢው እምነት ሰው ሆኖ መገኘት እሱ እኮ ትምክት ነው ይባላል ጋሻ ትምክት ብቻ አይደለም ይሄ አማራ ሰው ሆኖ ያስባል ከፍ አድርጎ ያስባል ማለት ሌላው አያስብም ማለት ነው ይህንን ትምክታቸውን ነው እየተዋጋን ያለ ነው ይሄንን ትምክታቸውን ነው እያስጣልናቸው ያለ ነው ነው የሚሉት አዎ አየህ ስበው አስገብተውናል አሁን አሁን ስበው ወደየሚፈልም የሚፈልጉ ጉረኖ ገብቷል የሚመስላቸው አማራን በቅጽበት የበሽተኞቹም የሆኖቹም ይመስላቸዋል። ግን አይደለም። ሁሉም ዙሪያውን በጠላት የተከበበ ነው። ያ ከሆነ አሁን ገብቶታል። አሁን ተረርቷል። አማራን መጠበቅ ማለት ኢትዮጵያን መጠበቅ እንደሆነ በሌላ መልኩ የተረዳው ይመስለኛል። ማሳያ አለ። አሁን ብቅ ብቅ ያላለ ለምሳሌ ጥቀስልኝ ካልክ ዛፍ ቅጠሉ ፋኖ ፋኖ ፋኖ ፋኖ ሲል እሰማለሁ። ለምን ፋኖ ፋኖ ተባለ ስትል አማራሁን ሰብሰብ ብሎ ራሱን ማየት ራሱን መጠየቅ የጀመረ ይመስለኛል። ላይህ ይሄ ነው። በነገራችን ላይ ፋኖ በታሪክ ሁለት ጊዜ ነው ብቅ ያለው። የጭንቅ ቀን ልጅ ነው ማለት ትችላለ በሌላ መልኩ። አንደኛው ጠላት ወይም ጣሊያን በወረረን ጊዜ ነው በታሪክ ብቅ ያለው ፋኖ ሁለተኛው አሁን ዛሬ ያለንበት ሁኔታ ነው። በዚህ አጋጣሚ ፋኖ ማለት ምን ማለት ነው የሚለውን ማብራራት የግድ ይላል። ፋኖ ማለት ፋኖነ ከሚለው ግስ የመጣ አሻፈረኝ፣ በቃኝ፣ አይሆንልኝም፣ አልገዛም፣ ጫና በዛብኝ ነው። ሌላ ምንም ትርጉም አይሰጠውም። ይሄ ነው ትርጉሙ። የፋኖ በዓሉ በጣሊያን ጊዜ የሚሆነው ይሄ ነው። ጣሊያን ትጥቅ ፍቱ ሲል ነው ገብቶ ትጥቅም ማንፈታም ብሎ ሁሉም ወደ ጫካ ያገባው ከአስራ አምስት ዓመት በላይ እድሜ አይገድበውም። ፋኖ እንዲያውቁት እንዲያውቁት የምፈልገው ከአስራ አምስት ዓመት በላይ መፋነን እስከቻለ ድረስ አቀበት ቁልቁለ መንደርደር እስከቻለ ድረስ ፋኖ እድሜ አይገድበውም። አንዱ ይሄ ነው መለያው። ሁለተኛው ፋኖ የግድ ምንሽር መያዝ አይጠበቅበትም። ድንጋም በለው ቆመጥም በለው ይገባል። እሱ ምንም ችግር የለውም። አሁንም አሳይቷል። ችግር የለብን። ሌላ የፋኖ መለያ የማንንም ጠቦት አይበላም ፋኖ ያልተረዱት፣ የማንንም ሙክት ጎትቶ አይበላም። ፈቅደህ ነው የምሰጠው። የህዝብ ልጅ ነው። ትዳር ያለው ይኖራል፣ ትዳር የሌለው ይኖራል፣ ጎረምሳ ይኖራል። የከፋው ብቻ ሲበዛበት ወደ በረሃ ነው ያልተረዱት። ነገር ፋኖን ማጥፋትም ሆነ መጨፍጨፍ አይቻልም። የአማራን ህዝብ እናጥፋ ካልተባለ በስተቀር ፋኖ ማለት ባህሪው ያ ነው። ፋኖ ጥቃት አይወድም። ሌላው ፋኖ ማርኮ አይገልም፣ እጅ ሰጥቶም አይገልም። ከራሱ እየጎረሰ ይቀልባል። ይሄ ፋኖ ባህሪው ነው። ይሄ ፋኖ ባህሪው ነው። አሁን ለምንድን ነው በዚህ ዘመን ፋኖ ፋኖ ፋኖ የሚባል አጀንዳ ያላቸው ሊሉ ይችላሉ። አጀንዳም እንዳለ እረዳለሁኝ እኔ። አጀንዳው ያው ኋላይ ተቀርጧል እኮ ምንም ትምክህተኛ ነፍጠኛ ያልተባለ ያልተሰጠው ስም የለም ከሰማይ በታች። አሁን ያቀርቶ ጽንፈኛ የሚል ቃል ሰማለሁ። ሳይም እንዲሁ እነማን ናቸው እነዚህ ጽንፈኛ? ግብዳ ሰው ወይም ትልቅ እፈልጋሉ ሳይ ጋዜጠኞችና እነዚህ እንዳናሳባቸውን የሚገልጹ ናቸው። እኔ ያስቀኛል። ይሄ ለምን ድራማው እንደማያበቃም አይገባኝም። ሀሳብን በሀሳብ መሞገስ ያቅታቸው እየተንደረደሩ ሲሉ እሰማለሁ። የአማራ ባለስልጣኖች እውነት ነው ወይ? እነሱ ፓርላማ ላይ ሞግተዋል ወይ? ለእኛ እኮ ነው የሚነግሩ። እውነት ነው ወይ? ስበሳቸው ተሟግተዋል ወይ? አይበቃም ወይ ብለዋል ወይ? ነው አረነሆር ነው ነው የምለው አንድ ወደኋላ ትዝ የሚለኝን ነገር ልንገርህ አማራን መቋሚያ መቀመጫ ምኝታ መብላ መጠጫ ምናጣ በዚህ ሶስት ዓመት በተለይ ይገረፋል፣ ይታሰራል፣ ይሳደዳል፣ ይፈናቀላል፣ ቤቱ ይፈርሳል፣ ይታከታል ወደ አማራ ክልል እየመጣ አሁን አማራን በዚህ ሶስት ዓመት አሁንም ምድር ጦር አውርጭ አሁን ቅድም እንዳልኩ ምን አደረግ ቆይ መንገድ ዘግቶ አልቀማ፣ አልሸፈተ፣ አልተቃወመ ስልጣን ከሌለ የያዘው አላለ አተቀመጥ። አዲስ አበባ አምስት በሮች አሏት። ስንቱን ግፍ እናውራው። አምስት በሮች አሏት ልብ አድርግ። አንዱ የጎጃም መግቢያ፣ ሁለተኛው የደሴ መግቢያ። እኒህ የአማራ መግቢያዎች ናቸው። አልተዘጉም? አማራ እንዳይገባ አልተባለ ምን አደረ በቆራቆራት ከተማ ባሳደጋት ከተማ የሚገነጠል የፈለገ ካለ ሲገነጠል ይደርስ ነበር። ለምን ምን ትሰራለህ ነው እስ ወንድ ከሆንክ ተነስ ነው። ለእኔ የሚገባል ወንድ ከሆንክ ተነስ ነው። አንድ የሚያስቅ ነገር አለ። እንደው ምን ሰላም በሌለበት የሰላም ሚኒስቴር ተቋቁሞ፣ እንደውም የአማራ ወኪል ይመስለኛል የሰላም ሚኒስቴር ስለ ወርቃይት እየተዘመረ የፌዴሬሽን ምክር ቤት ሰብሳቤ አንድ አማራ ነው። ስማቸውን ባልጠራ ደስ ይለኛል። ይህ ፌዝ ይመስለኛል ለእኔ። ፌዝ ፌዝ ፌዝ ፌዝ ፌዝ። ሰላም ይቅደም ከተባለ በዚህ መልኩ ምን ያደረገ አማራ እ አማራ ስለሆንኩ አይደለም ፍርድ ስለሆነ። ምን አደረገ? ከወለጋ ተጠረገ። እሺ። ምንም ያለው ነገር የለ። በነገራችን ላይ አንዱ የሚያሳዝነ አማራ ለሶስት ነገሮች ተገዥ ነው ለህግ፣ ለሃይማኖቱ፣ ለዚህ ለመንግስት። መንግስት ከኋላ ሁኖ አባረረ እያለ በአንድ ጎን መንግስት ይድረስልን ይልሃል። አጣየ ስንት ጊዜ ነው የተወረረው? የአጣየ አማራ ምን አድርጎ ነው? ይህም ድር ጦራ ውርጃ አይደለም እንደ ተሸንፎ አግኝተነዋል። ወይ ደግሞ የምንፈልገውን ነገር ለማድረግ አሁን ነው ይሄን ማድረግ ያለብን ይመስላል። በትክክል በትክክል ጊዜው አሁን ነው። እን እባብን ይልሞሰሞሳል። አይደለም ራስ ራሱ ነው የምትቀጠቅጠው። እባብ ቶሎ ነፍሱ አይወጣም። አማራ አሁን እየተቀጠቀጠ ያለው በዚህ ነው። እግዚአብሔርን ቢፈሩ ግን ጥሩ ነው ሁሉም በዚህ ተግባር የተሰማራ ሁሉ እግዚአብሔር ቢፈራ ጥሩ ነው። ምክንያቱም ነባራዊ ሁኔታ ይቀየራል። ሱዳንን እንደ ምሳሌ መጥቀስ ይቻላል። መሬት ገብታ 60 ኪሎ ሜትር ይዛ እየፈከረችብን። ይሄ አሁኑ ጄኔራል ጣቱን እንዲህ እንዲህ እያለ አሳያለሁ ይል ነበር አይደል? ጭልጋ ላይ ነበር ያማትር የነበረው። ዛሬ ሱዳን ምን ደረጃ ላይ እንዳለ ይናል። አልተጠበቅም። ይሄ ህወሀት እንግዲህ ላለፉት 30 ዓመታት በስልጣን ላይ በቆየበት ዘመን ማለት ቻለው በ27 ይሄኛውን የብልጽግና ዘመን ቢባልም አንዳንዶቹ ብልጽግና የህወሀት ኢህአዴግ ወይ ደግሞ ከኢህአዴግ ላይ ህወሀት ሲቀነስ ነው ብልጽግና ይላሉ ይሄ የሚያስማማ ነገር አለው በእርግጥ በዚህ ውስጥ ህወሀቶች ያን ያክል አማራን እንደሲጋራ ረግጠነዋል እያሉ እንግዲህ አንተም በሙት መንፈስ ሀገር ሲታመስ በሚለው መጽሐፍ ውስጥ በርካታ ጉዳዮችን አንስተሃል ያው መጽሐፉ ያደረሰብህን ግፍም ያው በወቅቱ ያው ምየ ብዙ የኢትዮጵያን ጉዳይ የሚከታተሉ ሰዎች ምናልባት ሊያስታውሱ ይችላሉ። እነዚህ ሰዎች አማራን እንደ ሲጋራ ረግጠነዋል፣ አከርካሪውን ሰብረነዋል፣ እስክ ስታውን ብቻ ሰጥተነዋል እያሉ ሲናገሩ የነበሩ ሰዎች ባለፉት ሶስት አመታት ለትግራይ ህዝብ ምን እንዳመጡለት እናስታውሳለን። ይሄን ሁላችንም አሁን የምንታዘበው ነው። አሁንም በአማራ ላይ መጀመሪያ ልዩ ኃይል በመልሶ ማደራጀ ስም እንዲፈርስ፣ ከዛ ቀጥሎ ደግሞ በህግ ማስከበር ዘመቻ በአማራ ክልል የሚደረገው አለ። ከዛ ውጭ በአዲስ አበባ ዙሪያና በወለጋ በመተከል የሚደረጉ ነገሮች ተደማምረው በሙሉ ፖለቲካዊ እይታ አላቸው ወይስ የህግ ማስከበር ናቸው? በአንተ እይታ ምንድንነው የሚሆነው? በእኔ እይታ ህግ ማስከበር ማ ቢሆን ኑሮ ሁሉም በተቀመጠበት ብዙ በተደረገ ነበረ። የሚገርም ነገር ፈረቃ ነው ህግ ማስከበር ሳይሆን ፈረቃ ነው። ፈረቃው ምንድን ነው? እንዳልከው ቀደም ሲል ለሀያ ሰባት ዓመት የተፈረጉን ሲስቡት ዛፉ ይወዘወዛል የመሰላቸው አማራን ነጥሎ መጨፍጨፍ፣ አማራን እንደ አውሬ ማድረግ ነበር። አውሬ ስትሆን ሰው ነው የምትፈልገው፣ ሰው ስትሆን ደግሞ አውሬው የቱ ነው? አማራ ወንጀሉ ሰው ሆኖ መገኘቱ ነው ለእኔ። አሁን አየህ ምንድን ነው የታሰበው በመቃብሩ ላይም ተብሏል በአማራ መቃብር ላይ ያልተባለ ነገር የለም ጦርነት ሰሪነን ያልተባለ ነገር የለም ብዙ ነገሮች ተብሏል ግን ነው ወይ ቅድም ያልኩ ነው መደምደሚያው መጨረሻ አላለቀም እስከነወቱ ገደል ቢከቱትም ቢያቃጥሉት ዘግቶም ተቃጥሎበታል እኮ ይሁሉ ሆኖ አልተሳካም የሚገርምህ ነገር ግፉ ወደ ሌሎች ዞረ ይህ ነው ሰማንያ አምስት ብሔረሰብ እናት እንዲህ እንደምናስበው አይደለም። ዝም ስላለ ሌላው አማራን ጠልቷል አማራን ያርዳል ማለት አይደለም። ዝም ስላለ ደቡቡ፣ ዝም ስላለ ሱማሌው፣ ዝም ስላለ አፋር እኳ አብሮ ተገረፈ ደንበርተኛ በመሆኑ ያለ ዕዳው አማራ ስድ አለበት ወይ? የሚያወራርደው የሚያወራርድ ማ ቢሆን ዓድዋ ጀምሮ የሚወራረድ ነገር ነበረው። በዚያ ቢመ ዳኛ እና ህግ ማስከበር ቢሆን ኑሮ ያልከው በደኑ ላይ እኔ በዚያን ጊዜ እኮ በሀረርጌም በኩል ጩኸቱ በርክቷል። ሰው እየታፈሰ እስር ቤት ተከቷል። የሌላውን እንጃት አማራስ ተፈቷል። ማት የጻፍኳቸዋሉ ቅንሌት ላይ በወቅቱ እንኳ ሲታር እስከሚሮቱ በገምር እንትን ተብሎ አይደለም አንድ የሚያሳዝንህ የተናገሩ ከሚጠፋ የወለዱት ይጥፋ የሚባል ነገር አለ። ላይኞቹ ህውሀት ብቻውን እንደማይወጣው አወቅ ሲያሳድደው ይህን ሲያውቅ ኦሮ አማራ ብሎ አማራ ጋር ተለጠፈ። አየክ ኦሮ አማራ ብሎ አማራ ጋር ተለጠፈ። አይ እናንተም እንደኛ አቀመሳችሁማ ጥሩ ነው አለ። ኦሮ አማራ ይዳብር አለ። የሆነውን አይተናል። 2008፣ 2009፣ 2010 ዶክተር አብይ እስከ ተመረጠበት ጊዜ ድረስ ፈተና ወቅት ነበር። ተጠራርገው መቀሌ ገቡ። ልብ አድር ቀደም ሲል እነሆ ነዲ ኤርትራ በረሃ ህገ መንግስቱን ሁሉ ሲቀርሱ ቃል ኪዳን እንደነበራቸው እናውቃለን። አንድ የምታስቅ ዶክተር አብይ የምወድለት አባባላለች፣ በፓርላማ ሁለት በሬዎች ተደባደቡ አለ። በሬ አይደባደብም፣ ዱላ ይዙ ወይም ቦክስ አይገጥም። ተዋጉ ለማለት ነው። ለነገሩ ግድ የለም እሱ የቋንቋ ጉዳይ ነው። አሸናፊው ሳይታወቅ ብንን ሲሉ ቄራ ላይ ተገኘል። ማንና ማን? ትግሬና አማራ። አብይ እየነገረን ነው። አሁን ኦሮማ አማራ ቀረና ጦርነቱ ሲያልቅ አለ ትጥቅ መፍታት የሚገባው አገር የወረረ ሰራዊቱን የወረረ ያዋረደ እርቃኑን የሰደደ እያለ ሮኬት ወደ ባህር ዳር እየተተኮሰ የተደበደበን ህዝብ እና ትጥቅ ፍታ ነው የተባለ ህግ ማስከበር ይሄ ነው ወይ ወለጋ ገብቶ አልወረረም አማራ በዚህ ባሩሲ ገብቶ አልወረረም አማራ መንገድ አልዘጋም አማራ አዲስ አበባ አትግባ የተባለ አማራ ነው በምን መመዘኛ ነው ህግ ማስከበር ተብሎ ሊተረጎም የሚችለው አይህ በምን በምን በምን በምን በምን መመዘኛ ለእውነት ስለ እውነት ሰው የሚያየውን ሰው የሚሰማውን በዚህ ዘመን የሚመጥነውን ብንናገር ብናስተውል የተሻለ ነው። አማራ ይህን አያደርግም መቼም፣ አሁንም አያደርግም፣ ወደፊትም አያደርግም። ራሱን ለማዳን ግን ከአሁን በኋላ ባያንቀላፋ፣ ባይተኛ፣ ባይደነዝዝ እወዳለሁ። ዝም ባልክ ቁጥር ከተኛበት እየመጣ ያርድሃል። እየሆነ ያለው ይሄ ነው። ቀድም በመግቢያዬ ላይ መሬት አርባ አርባ ትገረፍ ነበር፣ ተነስ እየተባለ ነው። አሁን ሕግ ማስከበር አይደለም። እሺ፣ አሁን ልዩ ኃይል የሚባል የለም። ተማጆር ሽሙ በትነናል። የለም የት ላይ መንገድ ዘግቶ መኪና አቃጠለ? የት ላይ መንገደኛ ዘረፈ? እንዴ፣ ባንታደል ነው እንጂ እኮ ገዳማት ገብቶ የደወለ ሽፍታ ወፍ እንኳ በአካባቢው አይሄድም። በዚህ ዘመን ግን የመድፍ ማጥመጫም የታንክ ማስቀመጫም ሆኖ ነው የማየው። ነውር ነው፣ ነውር ነው። አማራው ግን አሁን ይሄንን ሲያደርጉት ህወሃቶች ይሄንን ሲያደርጉት፣ አሁንም በብልፅግና ይሄን እየሆነ ነው ስንል በደርግ ጊዜም ያ ሁሉ በቀይ ሽብር ሰባ በመቶ ያለቀው አማራ ነው የሚባል። ይህንን በመንግስት ውስጥ ነው። አብረው ተባባሪ የሆኑ አማሮች አሉ። አሁን የአማራ ብልጽግና ነው ይህንን አጠቃላይ ሀገር የሚያስተዳድረው። በድርሻም በአማራ ክልል ውስጥ ያለው ሞክርና የሱ ነው። በህወሀት ጊዜም የነበረውን እናስታውሳለን። በአዴን ነው ያው የስም መለየት፣ የግብር መለየት ባያመጣም አሁን ከውጭና ከውስጥ ጉዳዩን ለይቶ ማየት አይቻልም ወይ? ሌላው ሌላው የፖለቲካ ስልጣኔን ያሰጋኛል። አማረ ካለ ሊያደርግ ይችላል እሱ በየትኛውም ተጻራሪ ኃይሎች መካከል ይጠበቃል ራሳቸው የአማራ ልጆች በዚህ ውስጥ ያሉት አይደሉም፣ ይሄን እያደረጉ ያሉት። አየ መለስ ተናግሮታል። የእኛን ጉዳይ እስካስፈጸመ ድረስ ሊስትሮም ቢሆን ብሎታል። እኔ ብዙ ጊዜ የሚገርማኝ ሄ ነው፣ ሰራዊቱ እኛ አውቀዋለሁ። ሰራዊቱ ነህ እዚህ ወገብ ላይ ያለ ኮዳ ውሃ ለመጠጣት ፈቃድ ጠይቀህ ነው አርጌ ተባልከውን ማድረግ ነው። አሁን የአማራ ሹሞች ሲባል መጀመሪያ ደረጃ እነማን ናቸው ነው? እንደው ጊዜ የለንም ርቀን እንበል እንጂ አማራን እኮ ሲጫወቱበት የነበር በረከት ስምኦን፣ አዲሱ ለገሰ፣ እነተፈራ ዋልዋ፣ እነታደሰ እኒህ እኒህ እኮ ናቸው። ወደዚያ ስንሄድ እኮ ታሪክ ምን ብለህ ነው የምጠይቀው? ምን ብሎ ነው የሚጠይቃችሁ? እኒህ ናቸው ሲጫወቱ፣ አማራ ናቸው ልትለይ ነው? እነዚህ የመለመዱት፣ እነዚህ የመሰረቱት፣ እነዚህ ያቋቋሙት ድርጅት በምን መመዘኛ ነው ለአማራ ሕዝብ የሚቆረቆረው ነው? ያማ ቢሆን ለምሳሌ ፓርላማውን ውሰድ። አሁን ቅድም ላልከው ሙግት ሰራዊት አትፈርድበትም። አርግደል ያልከውን መግደል ነው። ፓርላማ ላይ እኮ መሟገት ይችላሉ ፓርላማ ኧረ ለምን ይሄ ይደረጋል? እንደ ኖሮ እኮ ነው ምን አደረገ? አማ መሞገት እኮ ነው። አይታሰሩ አይፈለ ኢሚኒቲ ያላቸው ያለ መከሰስ መብት። አሁን ላልከ ለጠይቅ በክልልም ሆነ በፌዴራል መሟገት ይቻል ነበር። የለም እጅ ሲወጣ ነው ማይጭራሮ ይመስላል። ዛሬም ትናንትም ፓርላማ፣ ታዲያ ምክር ቤት ለምንድን ነው የተቋቋመው? አንድም አማራ ኧረ ወለጋ ተጨፈጭ ይቅር ያሜ አም ዛሬ ፋኖ እየተባለ ወጣት የተባለ እኔ በመስከረም አይቼው ትምህርት ቤት ተማሪ ይኖር ይሆን? ትምህርት ቤት ማፈሻ ከሆነ ወደፊት ወጣት የሚፈለግ ከሆነ ነገ ወደ ሌላው ሲጋባ ያኔ ምን ሊባል እንደሚችል ደው ምን ሊል እንደሚችል አላቅም። አሁን አማራ ይመስላል፣ አላቅም።